ያለኝም በሙሉ ነገር አደረግኩ እናም በስተ መጨረሻ ይኸው ተሳካ። አንተ የአባትነት ተምሳሌት ነህ። ስለተሳካ ደግሞ በጣም ደስ ብሎኛል። እኔ ቤት ስገባ የምነግርህ የምስራች አለ። እንዴ እንኳን ደስ አለ። እንኳን አብሮ ደስ አለን። እልልልል እንኳን ደስ ያላችሁ! ውድ የምሳሌ ድራማ ተከታታዮች፣ ምሳሌ ታክማ ተመልሳለች። በደስታ እንኳን ደስ አላችሁ! ወይዘሮ ማሀሌት ማሀሌት፣ የመቃጠል ጊዜ ይበለናል እንግዲህ። ቅድስት እንባ ወደ ደስታ ተመልሷል፣ ለቅሷ ወደ ሳቅ ተመልሷል። በጣም ደስ ይላል። ምሳሌ ምን ሆነች ብሩክ ፊቱ በጣም ጠቅሮ ነበረ እያልን ተጨንቀን ነበረ። ነገር ግን ምሳሌን ደብቆ ሰርፕራይዝ ለማድረግ ነበረ ይሄው ሰርፕራይዝ አድርጎናል ማለት ነው። እንኳን ደስ ያላችሁ ላለው። በድጋሚ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ሰዎች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን በላይክ ጀምሮ፣ ዛሬ የተፈጠረው ሰርፕራይዝ እንግዲህ በመሃል ቪዲዮ አስገባላችኋለሁ። መግቢያ ላይም ቪዲዮ አለ። እንዳያችሁት በጣም ነው ደስ የሚለው። ቅድስት እንግዲህ ሳቋ ወደር የለውም። ፍንድቅድቅ ብላለች። እስከምትሰበር ድረስ ነው የምትሮጠው ማለት ነው። ምሳሌ በሰላም ስለተመለሰች ታክማ አድና ስለተመለሰች። እውነቱን ለመናገር ምንም ድራማ ቢሆንም በጣም ደስ ብሎኛል። እንግዲህ ኤርፖርት ላይ ምንድን ነው ያደረገው ብሩክ? ምሳሌን ደብቆ ብቻውን ነበር እየወጣ ነበረው። በባለፈው ፓርት እንደዛ ነበረ ድራማው የተቋረጠውና እኔ ደብቆ አሰርፕራይዝ ደረግ ነው ወይስ የሆነ ነገር ተፈጥሮ ነው? ብቻ የሆነ አሳሳቢ ነገር ውስጥ ገብተን ነበረ የምሳሌ ድራማ ተከታታዮች ማለስ ነው። አሁን ላይ ግን በጣም ደስ ብሎናል። ደብቆ እንግዲህ ቅድስት ምሳሌስ ምሳሌስ እያለች ወዲያው እንባ በእንባ ሆና ነበረ ራሷን ሁላ ይዛ ነበረ? ነገር ግን እሷን በዋሳ አይደርቅ እንኳን ወዲያው ምሳሌ በሩጫ እንግዲህ ወደ ቅድስት መታለይ ቅድስት በፈገግታ ከዳጣ ጋራ ወደፊት እየሮጡ ምሳሌን ተቀብለዋታል። ብሩክ አሸንፏል። በጣም ደስ ይላል። ድሉ የብሩክ ነው ማለት ነው። እንግዲህ መሀሌትና ዝና መኪና ውስጥ ሆነው እያዩ ነበረ። መጀመሪያ ብሩክን ብቻውን ሲያዩት ሞታለች ብላ ደስ ብሏት ነበረ መሀሌት ስላል እኛ ተመልካች እንዳየነው እሷም መኪና ውስጥ ቁጭ ብላ እያየች ነበረና፣ ሞታለች እያለች ነበረ። ግን በሩጫ ስትወጣ አልሞተችም። ይሄው ዳነች እኔ ምን ቀረኝ? ይሄው ዳነች እኮ ምን ይሻለኛል? ብላ በጣም ነው እየጮች የነበረው። ዝና ላይ እኔ መጨረሻዬ ምንድን ነው? ደህና ነው የመጣችው እያለች ተበሳጭታለች፣ መሀሌት ማለት ነው። ይህም አንፈልገውን ነገር እኮ እዚህ ሆነን እያየን ነው፣ ከዚህ መሄድ ይሻለናል አሳካ የፈለገውን ነገር አደረገ እያለ ይገኛል። ዘናም እና ብሩክ አሸንፏል። በጣም ደስ ይላል። የብሩክ ፋሚሊ እንግዲህ አሁን በደስታ ላይ ነው ያሉት፣ እየተቃቀፉ እየተሳሳሙ። መሀል ደግሞ መኪና ውስጥ ሆና እንግዲህ እየተቃጠለች ትገኛለች ቅድስት። ሳቋ ወደር የለውም። ምሳሌ ላይ ተጠምጠማ እንግዲህ ለረዥም ጊዜ ደስታዋን እየገለጠች ትገኛለች። ምሳሌ ልብስ አላመጣሁልሽም እያለቻት ነው ቅድስትን። የልጅ ነገር አስባችሁታ፣ ልብስ ማለት ነው እችኛዋ። ድና ትመጣለች ወይ የሆነ ነገር ይፈጠራል ብላ በጭንቀት ነው እየሞተች የነበረው። ልብስ አላመጣሁልሽም ብላታለች። እንኳንም አን አንቺ ተሽሎሽ መጣሽ ሁሉም ነገር ይቀራል ብላታለች። እና ቅድስት የሆነት የምሳሌ እናት ብትሆን ብላችሁ አልተመኛችሁም? እኔ ግን በቃ የምሳሌ እናት የብሩክ ሚስት ብትሆን ብዬ በጣም ነው የምመኘው። በጣም መልካም ሴት ናት። በጣም የልጅ ፍቅር ያላት ልክ እንደራሷ ልጅ ነው የምትንከባከባት። ምሳሌን ታክማ እስከምትመጣም እንግዲህ ለማሳከምም በጣም የቻለችውን ሁላ ብዙ ዋጋ ከፍላ ነበረ። ከብዙ ልፋት በኋላ እንግዲህ ብሩክ ተሳክቶለታል። ይሄ በጣም ደስ የሚል ነገር ነው። ምሳሌ እንግዲህ እንደፈለገች እየሮጠች ትገኛለች። ግን በጣም አስደንጋጭ ነገር መሃል ላይ ተከስቶ ነበረ። ስትሮጥ የሆነ መኪና ውስጥ ገብታ ነበረ፣ እንደው ተጋይታ ልትጋጭ ነበር። ፈጣሪ ነው ያተረፋት ማለት ነው። ብሩክንም፣ ቅድስትንም ዳጣንም አስደንግጣቸው ነበረ። እና ከዳጣ ጋር እየተሯሯጠች ባለችበት እንግዲህ ድንገት መኪና መጥቶ ነበረ። መንገድ ላይ ነበሩ። ምሳሌ ብላ ነው የጫወችው ዳጣ። ነገር ግን መኪናው ፍሬን ይዞ ቆሟል። አልተጋጨችም ማለት ነው። እንግዲህ በደስታ ወደ ቤታቸው ገብተዋል። መሀሌት እና ዝናም እንግዲህ እዚህ የማንፈልገውን ነገር እያየን መቆየት የለብንም፣ አታይም ወይ? ደስታቸውን ምንም ማድረግ አንችልም ብንመለስ ነው የሚሻለው፣ ብለው እንግዲህ የእነሱ እንደስታ ያዩ ለተወሰነ ጊዜ ተቃጥለው ተመልሰዋል። መልካም የመቃጠል ዘመን መሀሌት። እንግዲህ ከዚህ በኋላ ጦርነቱ በግልጥ ነው የሚጀምረው። ብሩክ መቷል፣ ልጁን አሳክመው ተመልሷል ብላለይ፣ እንግዲህ ጦርነቱን ሊያፋፍሙት ነው። እነሱም ሞገስን ፍለጋቸውን ቀጥለውበታል። አሁን ላይ የሚጠብቁት ብሩክ እና ሞገስ ይገናኛሉ ብለው ነው እየጠበቁ ያሉት። ምክንያቱም ዝናም ብሏል። አሁን ላይ ብሩክ ሞገስን ይቅርታ ሊጠይቀው እሱ ቤት መሄዱ አይቀርም፣ በደንብ መከታተል አለብን ብሏል። ብሩክም ደግሞ ቤት ገብቶ ገና እንግዲህ ምግብ እየበላ እንኳን ነው፣ ስለ ሞገስ እያሰበ ያለው ሞገስ እንዴት ነው እያለ ያለውና ሞገስን ይቅርታ መጠየቅ አለብኝ እሱን ይቅርታ ካልጠየቅኩኝ ረፍት የለኝም፣ ብለዋል። እነሱም ደግሞ ይሄንን አውቀው እየተከታተሉ እየጠበቁ ይገኛሉ። የተፈጠረውን ነገር ሁላ እንግዲህ ዳጣ ለብሩክ ነግረዋለች። ኤርፖርትም ደግሞ ስንገባ የምንነግረክ ነገር አለ፣ ሰርፕራይዝ አለኝ ብለዋለች። እና ጀግና አባት ነህ አንተ ብዙ ነገር ለልጅ ዋጋ ከፍለካል፣ የአባቶች ተምሳሌት ነክ፣ እንኳን ደስ ያለክ ብለዋለች እና ከቤት የሚነግር ነገር አለ፣ ደግሞ አዲስ ነገር አለ ያለችው እንግዲህ እሷም ስለራሷ ቤተሰቦች ልትነግር ነው። የአባት የአባት ተምሳሌት ነክ ብለዋለች። እውነትም የአባት ተምሳሌት ነው። ሁሉን ነገር ይኸው ለልጅ ስል አደረግኩኝ ሁሉም ነገር ተሳካ ብሏል እና ሁሉን ነገርም ቢያደርግም ደግሞ ተሳክቶለታል። ለልጁ ትልቅ ዋጋ ከፍሏል እራሱን ሁለ ነገሩን ያለውን ነገር ሁላ ጨርሶ እንግዲህ ምሳሌ አሳክሟል። ደስ የሚለው ነገር ምሳሌ መዳኗ ያው ዋጋ የተከፈለበት ነገር እንደዚህ ፍሬያማ ሲሆን ደግሞ ደስ ይላል። ስኬት ላይ ባይሆን ደግሞ የበለጠ ሌላ ህመም ነበረ። ምሳሌ መታከሟ የብሩክ ደስታ፣ የንቅድስ ደስታ ነው። የነ ማህሌት ደግሞ የመቃጠል ዘመን ነው። ምንም ማድረግ አይቻልም። እንግዲህ ውሃ እየጠጣችሁ እነመሀሌት በተለይ ማለት ውሃ እየጠጣች ተሸንፈሻል፣ ተሸንፈሻል። አሁን ላይ ሞገስን ለማስገደለው ልፋቷ ያምን የሚሳካላት አይመስለኝም። እንግዲህ እየለፋች ትገኛለች። ብሩክ እንግዲህ ቤት ከገባ በኋላ ምግብ እየበሉ ዳጣ ስለ ሞገስ አውርታዋለች። ሞገስ ሎላ እንደወጣች። ሉላ እኮ ያንን ዝናን ጭንቅላቱን ፈርክሳ ወጥታለች ብላ ነግረዋለች። እንዴት እንዴት እንዴት ፈረከሰችው እና ጠፋች ወይ ምናምን አለ። አረ፣ ጠፋችም አንተ ከሰጠሃት በኋላ በጣም እያሰቃያት ስለነበረ ጭንቅላቱን በርክሳ ወደ ሞገስ ጋ ሄዳለች። አሁን ከሞገስ ጋ እየቀበጡ ነው ብላለች ዳጣ እንግዲህ እና የቀራቸው ነገር የለም ነግረውታል። እና የፍራታን ቤት ድረስ መጥተው ሶስት ቀን እንደታሰሩ እዳጣ እንዲያውም ስትቀልድ እኛ ሁላ ምግብ እየወሰንላቸው ነበር እያለች እየቀለደች ነበረ። ሁሉንም ግን ምን ሊሰሩ ነው እዚህ የመጡት? እንዴት ቢንቁኝ ነው? ከዚህም በኋላ እንተያያታለን። አርፈው የማይቀመጡ ከሆነ ማንም የሚፈራቸው የለም በፈለጉት መንገድ ይንጡ ብሎ እንግዲህ ብሩክ ወስኖ ተነስቷል። መሀሌት ደግሞ ይህን እናውቃለች። ብሩክ በቀለኛ ነው፣ ሀይለኛም ነው። ከዚህ በኋላ አይተወንም። መጀመሪያም ደካማ ጎኑ ልጁ ነበረች። አይተወንም ብላለይ እሱም እንዳለው እንግዲህ የመጣውን ነገር እጋፈጣለሁ። ከዚህ በኋላ አርፈው የማይቀመጡ ከሆነ አልተዋቸውም። በፈለጉት መንገድ መንገድ ይንጡ። እስካሁን ላደረጉት፣ እስካሁን ላሳቀቁኝ፣ እስካሁን ላሰቃዩኝ የራሳቸው ዋጋ ማግኘት አለባቸው፣ አርፈው ካልተቀመጡ ብሏል። ብሩክ እንግዲህ ብዙ ነገሮችን ታግሷል። የታገሰበት ምክንያት ደግሞ ፍራቻ ሳይሆን እሱ የሆነ ነገር አድርጌ እስር ቤት ከገባው ልጄ ትሞታለች የሚል ፍራቻ ስለነበረው ብዙ ነገሮችን ታግሷል። አሁን ላይ ጦርነቱን እንግዲህ መሀሌት እንዳለችው በግልጽ ይጀምራል ማለት ነው። ሞገስን እንግዲህ እየተከታተሉት ይገኛሉ። ብሩክ ሞገስን ለማግኘት ከዳጣ ጋር ወጥቷል። ለረጅም ጊዜ ተቀምጠው እየጠበቀ ነው፣ እየጠበቁት ነው። እሱም መጣው መጣው እያላቸው ነው ሉላ ደግሞ አትወጣ እያለችው ትገኛለች። ከቤት ወያ ብር ትወጣ ትላለች። ከዚህ በኋላ አልፈራም መውጣት አለብኝ ብሏታል። ግን እኮ ብሩክ ጋ መደወል ነበረብክ፣ ደውለክ እንኳን በሰላም መጣፍ ልትለው ይገባል እያለች እንግዲህ እየገፋፋችሁ ትገኛለች። ሉላ ጥሩ ነገር ነው በነገራችን ላይ እያደረገች ያለችው። ኤርፖርትም ሄዶ እንዲከታተለው እንዲያየው ቢያንስ ከሩቅ ሆነህ ማግኘት ባትፈልግ እንኳን ጠብቀው ጓደኛህን፣ እንዳለ ባለችው መሰረት ዳጣ ደውላ ሰርፕራይዝ ስትነግረው የምሳሌ ታክሞ መመለስን ሙሉ ለሙሉ ተሻላት፣ ወይ አይቻችኋለሁ እኮ ከሩቅ ሆኜ እያየዋችሁ ነበር ብሏታልና የሉላን ምክር ሰምቶ ሄዷል። ሉላ እንግዲህ ጓደኛሞቹ እንዲታረቁ ትፈልጋለህ። ይሄ ትልቅ ነገር ነው። አልተደረበችም። እንደዚህ ናት፣ በቃ ልባም ሴት እና ምሳሌ ለዛሬ ጀላችሁ የመጣሁት ይህን ይመስላል። በቀጣይ ቀጣዩን ክፍል ወደ እናንተ ጄስ ከመመጣ ባይ ባይ፣ ቻው ቻው